በአንጎላ ሉዋንዳ እየተካሄደ ባለው ሰባተኛው የአፍሪካና ና አውሮፓ ህብረት ጉባኤ ላይ የኢፌዴሪ ፕሬዚዳንት ታየ አጽቀ ሥላሴ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የዓለም የፖለቲካና የፋይናንስ ኢፍትሐዊ መዋቅር እንዲያበቃ ጠንካራ ጥሪን አቅርበዋል። ኢትዮጵያን ጨምሮ በርካታ ሀገራት ሽብርተኝነትን እንዲሁም ጽንፈኝነትን ለመዋጋት ከፍተኛ ዋጋ ከፍለዋል። የአውሮፓ ህብረት አፍሪካ ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እናመሰግናለን። ስትራቴጂያዊና ወሳኝ የውሃ አካል በሆነው የደን ባህረ ሰላጤና በአብ አልማንዴብ ላይ ሽብርተኝነት ስጋቱን ጥሏል። ይህንን ወጥ በሆነ መንገድ መከላከል ይገባል። የፋይናንስ አቅርቦት ደግሞ ለዚህ አስፈላጊውና ወሳኙ ነው። የህብረቶቹ የ2030 የትብብር ግቦች ስኬት ሰላምና ደህንነት ቁልፍ መሆናቸውን ያመላከቱት ፕሬዚዳንት ታየ ኢትዮጵያ ለዚህ ትልቅ ዋጋ መክፈሏን አስታውሰዋል። በተለይም በሱዳን ያለው አስከፊ ጦርነትን በተመለከተ መቋጫ ሊበጅለት እንደሚገባና ና በአፍሪካ ህብረትና በኢጋድ እንዲሁም በሱዳናውያን በሚመነጭ መፍትሄ ሱዳን ሰላሟ እንዲመለስላት አሳስበዋል። በዚህ ወቅት ችግሮችን አስቀድሞ ለመፍታት የሚያስችል የዲፕሎማሲያዊ አካሄድ ከመቼውም ጊዜ በላይ ያስፈልጋል። አፍሪካ በዚህ ረገድ አስደናቂ የሆነ የጸጥታና የደህንነት መዋቅር አስቀምጣለች። የቅድመ ጥንቃቄ ስራ አስቀድሞ ችግሮችን መለየትና መፍታት፣ በውጫዊ አባባሽ ምክንያቶች ሕገ መንግስታዊ ግልበጣዎችን አጥብቃ ትቃወማለች። ነገር ግን በአፍሪካ ግጭቶች አልቀሩም። ፈጣን የሆነ ጣልቃ ገብነት ችግሮችን ለመፍታት አጋዥ ነው። በሱዳን ያለውን አስ በአስከፊ ሁኔታ ለመቅረፍ ኢትዮጵያ ከአፍሪካ ህብረትና ኢጋድ ጋር እየሰራች ነው። የተጠናከረ ገዛም ለሱዳን ያስፈልጋታል። ይህንን አጋጣሚ ተጠቅሜ የአውሮፓ ህብረትን የአፍሪካ ጸጥታና ደህንነት የተጠናከረና ሙሉ በሙሉ ተግባራዊ እንዲሆን እንዲያግዝ ጠይቃለሁ። ፕሬዚዳንት ታየ የአፍሪካ ድምፅ የሚጎላበት የጸጥታው ምክር ቤት ማሻሻያ ያለማመንታት እንዲካሄድም ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ያለማግኘቷ የፍትሐዊነትን በማውገዝ ይህንን ለመቀልበስ ጊዜው መድረሱን አረጋግጠዋል። የፓርትነርሺፕ ብትዊን የዩ አንድ የዩ ዓለማችን አሁን እጅግ በፈጠነው መንገድ ላይ ናት። የሁለቱ አህጉሮች ብዝሃ ትብብር ለዓለም አዲስ ማዕከላዊ ትብብር ምሰሶ የመሆን አቅም አለው። ዓለም አሁን በተለያየ ምድቦች የመከፈል አደጋ ተጋርጦባታል። እናም በፋይናንስ ስርዓት ማሻሻያ፣ የአየር ንብረትና ሰላም ላይ የኅብረቶች ትብብር ወሳኝ ነው። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊም ሆነ ውጤታማ አይደለም። የአፍሪካን ዕዳ ማቆም፣ የበዳድነት አቅምን በሦስት እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ አለበት። አፍሪካ በጸጥታው ምክር ቤት ውክልና ያስፈልጋታል። ሰባተኛው የአፍሪካ ህብረት፣ እንዲሁም የአውሮፓ ህብረት የመሪዎች ጉባኤ በዚህ በአንጎላ ሉዋንዳ እየተከናወነ ነው የሚገኘው በዚህ ጉባኤ ላይ የተሳተፉ የሚገኙት የኢፌድሪ ፕሬዚዳንት ታየ አጽቀ ሥላሴ እውነተኛ የሆነ የብዛሃ ትብብር በዚች በዓለማችን ላይ ያስፈልጋል ለዛም ደግሞ ሀገራት በተለይም የአፍሪካ ህብረትና የአውሮፓ ህብረት እያሳዩት ያለው ነገር ለሌሎች አህጉሮች እንዲሁም ለሌሎች ሀገራት ተሞክሮ ሊሆን የሚችል ነው ሲሉ አንስተውበታል። አፍሪካ እውነተኛ የሆነ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ትክክለኛና የሚገባትን መቀመጫ ማግኘት አለባትም ሲሉ በተደጋጋሚ ኢትዮጵያ እያነሳች ያለችውን የአፍሪካን የውክልና ጥያቄም በዚህ ጉባኤ ላይ አንስተዋል። ከዛም ባሻገር ከዚህ ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ግንኙነቶችን የሁለትዮሽ ምክክሮችንም አድርገዋል። እንግዲህ ይህ ጉባኤ ውጤታማ የሆነ ብዝሃ ትብብር ለሰላምና ለብልጽግና ለሁለቱ አህጉሮች ብልጽግና በሚል ነው እየተከናወነ የሚገኘው። የተለያዩ ሀሳቦችም በሰላም ዙሪያ በብልጽግና ዙሪያ እንዲሁም የአረንጓዴ ልማትና ዲጂታላይዜሽን ላይ ትኩረት አድርገው እየተነሱ ነው የሚገኙት ሁለቱም እንግዲህ አህጉሮች የተሻለን ብልጽግና ለማግኘት እየሰሩ ስለመሆናቸውም በዚህ ጉባኤ ላይ ተገልጿል። መሐመድ አልቃር ነኝ ከአንጎላ ሉዋንዳ።